ሰላም ውድና የተከበራችሁ ቤተሰብ እንደምን ቆያችሁ? ሰላማችሁ በዚ የተደረገሹ ይበልልኝ እያልኩኝ ሀገር ኢትዮጵያን ሰላም ያደርገልኝ እያልኩኝ ይህ አዴ ድራማ ክፍል ሰላሳ ዘጠኝ ላይ ደርሰናል ማለት ነው። ውድ ቤተሰቦቼ እንግዲህ አዴ የነብር ልብስ ለብሳ ወይንም ደግሞ ጭራ ለብሳ መታደች ማለት ነው ና ጀግና ሆናለች ወንድ ወጥቷታል ማለት ነው። አዴ በአሁኑ ክፍል በጣም ናስደሰተችኝ እያመር ማለት ነው። ምክንያቱም በጣም ትግስት አበዛ ነበረ፣ ዝምታት አበዛ ነበር። ግን ከአቅማ በላይ ሲሆን ደግሞ አያችሁ፣ አንዳንድ ጊዜ እኔ ለዛ ነው ይሄ ድራማ በጣም አስተማሪ ድራማ ነው። ይሄ የሆነ አንዳንድ ድራማ እኮ በጣም ጋጣወጥነት የበዛባት ድራማ ነው። በእርግጥ ምናልባት አንዳንዶቻቸው ከላዩ ላይ ትምህርት ምንወስደዋለን። ይሄ ደግሞ በጣም በቃ ሆነ፣ እኔ ብዙ ነገሮችን ከሱ ላይ ስለወሰድኩ ነው ማለት ነው። ውድ ቤተሰብና አንዳንድ ጊዜ በጣም ታግዛችሁ ታግዛችሁ ያቅማችሁ በላይ ሲሆን ደግሞ ያው ውሳኔ የሆነ ውሳኔ ተወሰናላችሁ አይደለም። አደይም እንደዛው የሆነ ውሳኔ ላይ የደረሰች ይመስለኛል ማለት ነው። ከእንግዲህ በኋላ ዝምታ ይበቃኛል። ታግሽ ያለው ከአቅሜ በላይ ሆኗል ያለች ይመስላል ማለት ነው እና ቀበጠዋንና ፍቅርን አንድ ላይ ዱቄት ስታረጋቸው በላው እንዴት እንደተመቸኝ፣ ማለት ነው። ወንድ ኮ በበርቲ እያልኳት ነበረ ማለት ነው። የሚሰማኝ ይመስለኝ እያበራታተዋት ነበር ማለት ነው። ምክንያቱም አንዳንድ ጊዜ ዘመጣፍ ስታበዙ፣ በእርግጥ ትዕግስት ማድረግ መታገስ መልካም ነው፣ ግን ደግሞ ከአቅማችሁ በላይ ሲሆን ደግሞ ፈሪ በቃ ምንም ማረግ ለራሳቸው መቆም የማትችል የማትችሉ ነገር መስሏቸው ነው የሚታያቸው ማለት ነው። ነገር ግን አአ ስትል እነሱን ለንገጣሉ ማለት ነው። እና ለማንኛውም እንግዲህ ባርኮቴ ደግሞ ቤቱን ጥሎ ሻንጣውን ይዞ ላጥ ብለዋል። ባርኮቴ ያው እንግዲህ ለአዴ እንደ መወዳት እንደሚያፈቅራት በግድም ቢሆን ነግረዋታል። እሷ ግን ወደዋ ሸፈረኝ ወንድም ይነ ብላ ተታ ወደ ቤት ሄዳ ነበረ። ነገር ግን ደስ ብሏታል፣ አዴ ማለት እውነት ለመናገር ምክንያቱም ጥሩ ነው ለእሷ በጋራ ስነሱባት እሱ ነው የሚቆምላት፣ እሱ ነው አይዞሽ ምላት የነበረ ማለት ነው። ዴቭ ደግሞ ከልቡ ነው የሚያፍቅራት ይመስለኛል። እኔ ትንሽ ይሾክላል እንጂ ዴቭ ከልብ ነው መውዳት መወዳት ብዬ አስባለሁ ማለት ነው። ነገር ግን ዴቪም ማኑባርኮቴም የድሮ ፍቅረኛ ያለችው በአጋጣሚ ከች ብላ ነበረ እና አሁን እንግዲህ ቢደርሰው አዴም እምቢ ስትለው እሄዳለሁ ብለው ስወጣ ያው ዴቭም እኔ እሄዳለሁ መሄድ አለብኝ ብለው በቃ። ምክንያቱም ዴቭ ባርኮቴ ፍቅር ጥያቄ እንደጠየቃ ስሰማ በጣም አበደ በጣም ተናደደ ማለት ነው። ምክንያቱም ይወዳታል ያፈቅራታል ፍቅሩ እንደሚያፈቅራት እና እንደሚወዳት ስለምነግራት ማለት ነው። አዴ ደግሞ ያው ማለት ሰጥታ አታውቅም ወይ እሺ የለ ወይም ቢ የለ፣ መንታ መንገድ ላይ ነው የቆመችው ማለት ነው። ለባርኮቴ ግን እሺ ልትለው ወደ ውኑ ቤት መታ ራሶ እኔ የፍቅር ጥያቄ ጠይቆኛል ብላ ለእንትና የተናገረችው ማለት ነው፣ ለለምለም እና መጨረሻ ላይም ግን ያው እኔ ነኝ በአንቺ እና በዴ ማከል የገባውትኝ እኔ ሊሄር ነው ከቤዛ ጋር ሊሄድ ነው ብለው አዴንና ዴቭን እንግዲህ አንድ ላይ አደራህን ዴቭ አዴን ብለው እሱ ከቤት ወጥተዋል ማለት ነው። እንዲሁም ደግሞ ፍቅረቸው በንዴት ጭስ ብላለች ማለት ነው። ምክንያቱም መቼም ቢሆን እኔ አንችን ሊውድሽ አልችልም ለአንችን ላፈቅርሽ አልችልም ብሏታል ዴቭ ማለት ነው። እሷ ግን ሳትቀድመኝ መቀደም አለብኝ አዴን እሳት ቀድመኝ ቀድማት አለው ከቤት ማስወጣት አለው ምናምን አዘራፍ ስትለው እንግዲህ አዲ ወስዳያችንም ጥፍ ስታቀምሳት ደንግጠዋል ማለት ነው። ሁለቱም ማለት ነው። ማናት ቀበጣው ራሱ ሊዱ ማለት ነው። ወንድሜ ከዚች ከሰራተኛ ጋር እኔ ወንድሜ ማየት አልፈልግም። እንኳን ከዚች ጋር ቀርተው ከፍቅር ከአንቺ ጋር ራሱ ወንድሜ ማየት አልፈልግም እያለች ነበር ማለት ነው። ነገር ግን ደግሞ ያው ካፈቀራችሁ ከወደዳችሁ የወደዳችሁበት ቦታ ነው እንጂ ቤተሰብ ወንድም እህት ምናምን አትሉም። ፍቅር እንግዲህ ምርጫ ስለማይሰጥ ማለት ነው። ዲቭ ደግሞ ይወዳታል እንደዚህ መልኳን ሆነ ምናምን ሳይሆን ልቧን ነው የወደዳት ማለት ነው። እርጋታዋን፣ ቲትናዋን በቃ ብዙ ነገር ነው የወደደላት ማለት ነው። እና ስለዚህ ዲቭ ፍቅርን ሳይሆን እሷን ነው ያፈቀራት። ፍቅርን መቼም ቢሆን አልፈለግሽም፣ አንቺ በክፉ የተሞላሽ ክፉ ነሽ ስለዚህ አንቺ ደግሞ እልህ ይዘሽ ክፋትሽ ነው እንጂ እኔን ወደሽኝ አይደለም፣ እኔና ፍቅረሽኛ አይደለም። አንቺ በክፍነት በእንትን ተሞልተሽ ታውረሽ ነው እኔ አልፈልግሽ ማለት ዴቭ ማለት ነው። እና ፍቅርቾ ደግሞ ፍቅር ቆይ ሌላ እንትን ክፍል ላይ ስላለች የእሷንም ተከታታይ ይዤላችሁ እመጣለሁ እግዚአብሔር ከረዳኝ ማለት ነው። እናንተም ደግሞ ያው ጫፍጫፍ እንደዚህ ከዚህ ተከታተሉ የምር እንደዚህ አይነት ድራማዎችን ተከታተሉ። እራሳችሁ ቤታችሁ ላይ ገብታችሁ እንደዚህ የሚያስተምሩ ትምህርት የሚሰጡ እንደዚህ ያው ለምሳሌ ፍቅር ጨካኝና ተንኮለኛ ናት። ሰዎች እናንተ ላይ ተንኮል ቢያደርጉ እናንተ ላይ ቢቀኑ እንዴት አድርጋችሁ ራሳችሁ ማዳን እንዳለባችሁ፣ የሚቀኝንስ እንዴት ነው የሚመጣ፣ ለምንስ ነው የሚቀኛ ሊሆን የቻለችው የሚለውን ነገር የምሬ ነው ምላቸው። ይሄ እኮ እነሷን በድራማ ሰሩ እንጂ በትክክልም በሕይወታችን ውስጥ የሚከሰት ነገር ነው። ስለዚህ ብዙ ለብዙ ነገር ጥንቃቄ ይሆናል ማለት ነው። አሁን ለምሳሌ አደይ በጣም ትግስተኛ ነበረች። ግን ትግስተኛ ናት፣ ምስኪን ናት፣ ምንም አታውቅም፣ አንነካትም አላለ አላሉ። የባሰ በቃ የሆነ ጅል ነው ያደረጓት። አናቷ ላይ ወጥቶ መጨፈር ነው የቀራቸው። ፍቅር በተለይ ማለት ነው። ስለዚህ አይ እኔ ለራሴ አላንስም፣ ራሴ ላይ እንደዚህ መጨፈር አትችም ብለው አንተ ትላንትና ቆፍጡን ስትል መልስ የሚባል ነገር አሰጣችትም ማለት ነው። እና ራሳችሁ እንዴት መከላከል፣ ትዕግስት ምን ያህል እስከ የትስ መሄድ እንዳለባችሁ፣ ለምንስ መታከዝ እንዳለባችሁ መልስ መሰጠት ያለበት ቦታ መልስ መስጠት እንድኖርብን ብዙ ነገሮችን ከእንደዚህ አይነት ድራሞች ላይ እንማራለን፣ ትምህርት እንወስዳለን ብዬ አስባለሁ። በእርግጥ አለ የሆነ እንዴት ነው የማይመች ድራማዎች አሉ። በእርግጥ የሆነ መጋጋጥ መላላት የበዛበት ድራማ አለ። እሱም ባዩ ብዬም አልመክራችሁም። ነገር ግን እንደዚ አይነት አሪፍ ድራማ እኔ በጣም ነው የምመቸኝ ማለት ነው። ውድ ቤተሰብ እናንተም ዘና ፈታ በሉበት እላችኋለሁ። ተከታተሉ። እንደዚህ አይነት ቦታ አሪፍ ነው እላችሁ ፈልጊ ነው። ከዛ ውጭ እንግዲህ የሚቀጥለው ላይ እንግዲህ አዴ ዴቪን እንዴት ነው ፍቅሩን ትቀበላለች ወይስ እንደገና ደግሞ ሌላ ነገር ይመጣል እናያለን ማለት ነው። ኤላም ደግሞ ለሊን እንግዲህ ወይንት ትቷት ሊሄድ አባት ዮውም እያጨቀጨቀ ነው እሷም ደግሞ በጣም እያለቀሰች ነው። ለልኝ ማንም የላትም። ከስንት አመት በኋላ ተለያይቶ ነው የተገናኙት። አሁን ደግሞ ያው ትቷት ከሄደ አባትዮም እዛ አግቢ አግባ ምናም ብሎ ስላለ ምናልባት ሊያገባ ይችላል፣ በአባትዮ ግፊት ማለት ነው። ለሊ ደግሞ ምን ይጠብቃታል? ወይስ ላ ትቷት አይሄድም የሚለው ነገር እዛ ጋማ አለ። በጣም ጥሩ ልጅ ናት፣ ጎበዝ ልጅ ናት። ራሱ አዴ ራሱ ልብ እንድትገዛ ና ጎበዝ እንድትሆን እንድትናገር ያደረገቻት ለልይ ናት ማለት ነው። ለምለምናት እና መልካም ጓደኛ ያያቸው አንዳንድ ጊዜ ይጠቅማል እላቸዋለሁ። ባርኮቴስ ከማናት አዲሱ ፍቅረኛ ጋር እንዴት ነው ይመቻቻሉ? ወይስ ተመልሶ ወደ ቤት ይመጣል? ዴቪና አዴስ አንድ ላይ ይቀጥላሉ ወይስ ምን ይሆናል? ፍቅሩን ትቀበላለች ወይስ የምለውን ነገር እንግዲህ የሚቀጥለው ላይ ደግሞ አብረን የምናየው ይሆናል ማለት ነው። ውድ ቤተሰቦቼ እኔ ግን ያው ምናል ዴቭ በጣም ስለምወዳት እና ከሁሉም መጀመሪያም ደግሞ ዴቭ ፍቅር ጥያቄ ስለ አቀረበላት ወይም ደግሞ እንደምወዳት ስለገለጸላት እኔ አዴ ከዴቭ ጋር ብትሆን ደስ ይለኛል። ባርኮቴም እንደ ወንድምና እንደ ማንኛውም ሰው ቢሆንላት አሪፍ ነው ማለት ነው። ምክንያቱም ዴቭ በጣም ነው ከልቡ ነው የምጠይቃት ማለት ነው። እና ፍቅርስ መጨረሻዋ ምን ይሆናል የምለውን ነገር እንግዲህ አብረን እናያለን ማለት ነው። ውድና የተከበራችሁ ውድ ቤተሰቦቼ ከዛ በተረፈ ላይክ ሰባቸው አይለየን መልካም ጊዜ እና መልካም ቆይታ ይሆንላቸው። እስከምንገናኝ ድረስ ባይ ዋይ